አራተኛና አምስተኛ ፎቅ ላይ ሶስት ሚሊዮን ዘጠኝ መቶ ሺህ ብር ነው አጠቃላይ ክፍያቸው። ቅድመ ክፍያ የሚሆነው ዘጠኝ መቶ ሺህ ብር ነው። ብዙ ሪል ስቴቶች ለየት የሚያደርገን ዋነኛው መንገዳችን እኛ ጋ የትኛውም አይነት ሳይት ላይ ኢንቨስት ያደረገ ሰው ፊክስድ በሆነ ፕራይስ አሬንጅመንት ነው የሚስተናገደው። ያ መካከለኛ ገቢ ያላቸውም እንደዚሁም ትልቅ ገቢ ያላቸውም እንደየአቅምና ፍላጎታቸው ኢንቨስት ማድረግ ይችላሉ። ቅድመ ክፍያውን ከፍለው ቀሪውን በሰጠንበት ጊዜ በግንባታ ሂደቱ ልክ ነው የምናስረጉ። አለን ይመስገን። እንዴት ነሽ ቴምራ ዥ። እሺ በቅድሚያ እስቲ ራስን እናስተዋውቀን። እንኳን ደህና መጣሽ በቅድሚያ ወደ ቢሯችን። ኪሩቤል እባላለሁ የቴምር ሪል እስቴት ሲኒየር ሴልስ ኦፊሰር ነኝ። እሺ፣ ድርጅታችሁ ቴምር ሪል እስቴት ከዚህ ቀደም በምን ዘርፍ ይታወቃል? ድርጅታችን ቴምር ሪል እስቴት ባለፈው ጊዜው የሚታወቀው ያው የኮንስትራክሽን ስራዎችን በመስራት ነው ፊልተማ ኮንስትራክሽን በሚባለው እህት ኩባንያችን በመታገዝ የተለያዩ ኮንስትራክሽኖችን በተመረጡ ቦታዎች ላይ ስንገነባ ቆይተናል። እንደ ሪል ስቴት ግን የተቋቋመው 2010 ዓ.ም ላይ ሲሆን በእነዚህም ባሉት ባሳለፉት ዓመታቶች ውስጥ ስድስት ሳይቶችን በተመረጡ ሎኬሽኖች ላይ ገንብቶ ለደንበኞች በተባለው ጊዜ ማስረከብ ችሏል። ለምሳሌ ያህል በአያት ሎሚያድ ሱፐርማርኬት ፊት ለፊት ላይ ጂ ፕላስ አስር ህንፃ ገንብተን አስረክበናል። እንደዚሁም በለቡ ሙዚቃ ሰፈር ሁለት ጂ ፕላስ ዘጠኝ ርዝመት ያላቸው ህንፃዎች እንደዚሁ አስረክበናል። አራት ኪሎ ላይ ደግሞ ኢሚግሬሽን ከዚህ ቀደም በኪራይ ይዞት የነበረው ይሰራበት የነበረው ህንፃ እኛን ያስረከብ ነው። በአጣና ተራ እንደዚሁም በላፍቶ ጂ ፕላስ ሲክስ ህንፃዎችን ለደንበኞች ገንብተን አስረክበናል ማለት ነው። ስለዚህ ባሳለፍነው የኮንስትራክሽን ጊዜያቶች ኦልሞስት ወደ ሰባት በሚጠጉት አመታቶች ውስጥ የካበተ ልምድ ያለው አንጋፋ ድርጅት ነው ማለት ነው። የንግድ ሱቆች እየሸጣችሁ እንደሆነ ነግረህኛል። የት አካባቢ ነው ያሉት? አሁን እንግዲህ በዋነኝነት ፒያሳ ላይ ነው የሱቅ ሽያጭ እያደረግን ያለ ነው። ፒያሳ አሁን ላይ ያላት የኢንቨስትመንት ተመራጭነት ያው ሁሉም ሰው ፍላጎት እዚያ ላይ ኢንቨስት የማድረግ ፍላጎት ስላለው ፒያሳ ሀገር ፍቅር ቲያትር አጠገብ ወይም ደግሞ ልክ ጊዮርጊስ ቤተክርስቲያን ፊት ለፊት አራት ሺህ ካሬ ሜትር ላይ ያረፈ ዘመናዊ ግራንድ ሞል እየገነባን ነው የምንገኘው። ሳይታችሁ ግንባታ ላይ ያለው እስኪ በምን ያህል ጊዜ ነው ሰርታችሁ ለደንበኞች የምታስረክቡት? እንግዲህ እኛ በአንድ አመት ተኩል ጊዜ ነው ገንብተን ለደንበኞች የምናስረክበው። ያ የሚሆንበት ዋነኛ ምክንያት ያው የኮሪደር ፕሮጀክት አንድ አካል ስለሆነ በአንድ አመት ተኩል ጊዜ ውስጥ ግዴታ ማስረከብ ይኖርብናል። ያው ስትራክቸራቸውም እዛ ጋ የሚገነባበት ዋነኛ ምክንያት እዛ ጋ የነበረውን ወይ ደግሞ ቦታው ላይ የነበረውን የገበያ ገጽታ መልሶ ለማምጣት ስለሆነ ባለን አጭር ጊዜ ውስጥ እንግዲህ ለደንበኞቻችን ገንብተን እናስረክባለን። እስኪ አሁን ደግሞ ዋጋቸው ምን ይመስላል? ያከፋፈል ሁኔታቸውስ? እዚህ ሳይት ላይ ከግራውንድ ጀምሮ እስከ አምስተኛ ፎቅ የሱቅ አማራጭ ነው ያለን። አራተኛ እና አምስተኛ ፎቅ ላይ ሶስት ሚሊዮን ዘጠኝ መቶ ሺህ ብር ነው አጠቃላይ ክፍያቸው። ቅድመ ክፍያ የሚሆነው ዘጠኝ መቶ ሺህ ብር ነው። ሶስተኛ ፎቅ ላይ አራት ነጥብ ሁለት ሚሊዮን ብር ነው አጠቃላይ ክፍያው የሚሆነው፣ ቅድመ ክፍያ አንድ ነጥብ ሁለት ሚሊዮን ብር ነው መክፈል የሚጠበቅባቸው። ሁለተኛ ፎቅ ላይ አራት ነጥብ ስምንት ሚሊዮን ብር ነው አጠቃላይ ክፍያ የሚሆነው፣ ቅድመ ክፍያ አንድ ነጥብ አምስት ሚሊዮን ብር ነው መክፈል የሚጠበቅባቸው። አንደኛ ፎቅ ላይ አምስት ነጥብ አምስት ሚሊዮን ብር ነው አጠቃላይ ክፍያው ቅድመ ክፍያ መሆን ያለበት ወይም መክፈል የሚጠበቅባቸው ሁለት ሚሊዮን ብር ነው። እዛው ግራውንድ ላይ አስር ሚሊዮን ብር አጠቃላይ ክፍያ የሚሸጡት ሱቆች ደግሞ ቅድመ ክፍያቸው አራት ሚሊዮን ብር ነው የሚሆነው ማለት ነው። ስለዚህ በዚህ መንገድ ደንበኛ እንደያቅሙ ቅድመ ክፍያውን ከፍለው ቀሪውም በአመት ከተኩል ጊዜ ውስጥ እንዲያጠናቅቅ ምርጫ አቅርበናል ማለት ነው። ፒያሳ ላይ ሱቆችን የሚገዛ ሰው እስቲ ምንድን ነው የኢንቨስትመንት አማራጭ ያሉት? በጣም ቆንጆ ጥያቄ ነው። እንግዲህ ያው በንጽጽር ነው ይህን መግለጽ የሚኖርብን። ያው መርካቶ ላይ በዚህ ሰዓት ቁልፍ አንድ ሚሊዮን እስከ ሁለት ሚሊዮን እስከ ሶስት ሚሊዮን ብር ቁልፍ ብቻ አንድ ሰው ለመከራየት የቁልፍ ብቻ ይህን ብር ይከፍላል። ፒያሳም ላይ እንደዛ ነው። አሁን ላይ ያለ አማራጭ ነው፣ ሁለት ኢንቨስትመንት ነው የሚሆነው። አንደኛ ሀያ ካሬ ሜትር ስፋት ያላቸው ሱቆችን የራሱ ያደርጋል። ሁለተኛ ላይ ባይሰራበት እንኳን ለማከራየት ቢያስብ ከቁልፉ ብቻ ከአንድ ሚሊዮን እስከ ሶስት ሚሊዮን ብር የሚጠጋ ገንዘብ ማግኘት ይችላል በኪራይ። መልካም። እስቲ ድርጅታችሁ ቴም ሪልስቴት ከሌላው ሪልስቴት ስቴት በምን ይለያል? ከብዙ ሪል ስቴቶች ለየት የሚያደርገን ዋነኛው መንገዳችን እኛ ጋር የትኛውም አይነት ሳይት ላይ ኢንቨስት ያደረገ ሰው ፊክስድ በሆነ ፕራይስ አሬንጅመንት ነው የሚስተናገደው። ያ ማለት ማቴሪያልም ጨመረ፣ ነዳጅም ጨመረ፣ ዶላርም ጨመረ ምንም አይነት ፕራይስ እስካሌሽን ወይም ደግሞ የዋጋ ጭማሬ አለማድረጋችን ደንበኛው እኛን እንዲመርጥ ያደርገዋል። ሁለተኛው ሁሉንም ያማከለ ዋጋ ማቅረባችን ነው ተመራጭ የሚያደርገን ማለት ነው። ያ ማለት መካከለኛ ገቢ ያላቸውም እንደዚሁም ትልቅ ገቢ ያላቸውም እንደየአቅምና ፍላጎታቸው ኢንቨስት ማድረግ ይችላሉ። ቅድመ ክፍያውን ከፍለው ቀሪውን በሰጠንበት ጊዜ በግንባታ ሂደቱ ልክ ነው የምናስረክበው። ስለዚህ ፍሌክሲብል የሆነ አካሄድም ስላለን ምርጫቸው ያደርጉናል። ሶስተኛው ደግሞ መጀመሪያ ላይ እንደጠቀስኩልሽ ፕራይም ሎኬሽኖችን የምንመርጥበት ዋነኛ ምክንያት ደንበኞቻችን የማከራየት የመኖር እንደዚሁም መልሶ የመሸጥ ፍላጎት ቢኖራቸው ያለምንም አይነት ችግር ያን ማድረግ እንዲያስችላቸው ነው፣ ያን የምንመርጠው ለኢንቨስትመንት አማራጭ ገዝቶ ለማከራየት ቢፈልግ እንደዚሁም አቆይቶም አፕሪሼት ቫሊዩን መጠቀም ቢፈልግ አንድ ሰው የእኛ ሳይቶቻችን ከሎኬሽን አንጻር ፕራይም ሎኬሽን ስላላቸው ከሌሎቹ ሪል ስቴቶች በተለየ ተመራጭ አድርገናል ማለት ነው። ስለዚህ የገበያ ማዕከላችሁ ላይ ሊገኙ የሚችሉትን አማራጮች ነግረኸኛል። እዚህ ከሱ በተጨማሪ ደግሞ አካባቢው ላይ ሊኖር የሚችሉ ምርጫዎች ምንድን ናቸው? ጥሩ ጥያቄ ነው ያነሳሽው። እኛ ለሽያጭ ካወጣ ነው ግራንድ ሞል በተጨማሪ አካባቢው ላይ ምን አገኛለው ላልሽኝ ያው መንግስት በዋነኝነት ትኩረት አድርጎ እያለማቸው ካሉ ሰፈሮች ወይም ደግሞ መኖሪያ አካባቢ ሳይሆን የንግድ ቀጠና ወይም ደግሞ ማርኬት ፕሌስ እንዲሆኑ ከታሰቡ ቦታዎች ውስጥ አንዱና ዋነኛው ፒያሳ ነው። እዛ አካባቢ ላይ ብትመለከች እንዳለ እዛ አካባቢ ላይ ያሉ ቤቶች መኖሪያ ቤቶች ሳይሆኑ ጂ ፕላስ ፋይቭ የሆኑ የገበያ ማዕከል ወይም ደግሞ ኮሜርሻል ሴንተርን ክሬት እየተደረገ ነው የሚገኙ። ስለዚህ እዚህ ቦታ ላይ ኢንቨስት ያደረገ ሰው ሃይሊ ዴማንድድ ኤሪያ ስለሆነ ደንበኛ በቀላሉ ወደሱ ሽያጭ ወይም ወደሱ ገበያ የመሳብ አቅም ይኖረዋል። ሁለተኛ ደግሞ ከኛ ሳይት ፊት ለፊት የሚሰራ ተርሚናል አለ። ፒያሳ ላይ የመጣ ሰው በሙሉ ፓርክ የሚያደርገው ወይም ደግሞ መኪናውን የሚያቆመው እዛ ኤሪያ ላይ ነው ማለት ነው። ስለዚህ በትንሹ ከኛ ወይም ደግሞ ከሳይታችን ፊት ለፊት እንደመሆኑ መጠን ሰፊ የሆነ ወኪንግ ፍሎ ይኖረዋል ማለት ነው። ስለዚህ እዛ ላይ ሱቅ መያዝ ማለት ትክክለኛ ኢንቨስትመንት ነው። እስቲ አገር ውስጥና ከሀገር ውጭ ያሉ ደንበኞቻችሁ መጥተው መግዛት የሚችሉት እንዴት ነው? ያው እንግዲህ እኛ ጋር ኢንቨስት ለሚያደርጉ ደንበኞቻችን ሁለት አይነት አማራጭ ነው ያዘጋጅ ነው። በሀገር ውስጥ ያሉት በቅድሚያ ያሉትን አማራጮች ቢሮ ላይ መጥተው ተመልክተው፣ ከዛ ሳይቱን ጎብኝተው ቀሪውን ውሉንም፣ ሁሉንም ነገሮች ቢሮ ላይ እናስተካክልላቸዋለን። ከሀገር ውጭ ላሉት ደንበኞቻችን ደግሞ በዲኤችኤል ግዥ የሚፈጽሙበትን ሁኔታ በተጨማሪም ደግሞ ውለት አፕሊኬሽን ላይ ውሉንም ሁሉንም ነገር አጠቃለው መፈጸም እንዲችሉ አመቻችተናል። ለተጨማሪ ነገር ደግሞ ያው የዋትሳፕም እንደዚሁም ደግሞ ዳይሬክት ኮል ቢያደርጉልን የጥሪ ማዕከል ቁጥራችን ስላለ በዛ መደወል ይችላሉ ማለት ነው።